የሰሜን ዕዝ የጀግንነት ተጋድሎ ክፍል አስራ ሁለት እንሆ ተጀመረ። ቀጥሎ የምናየው ደግሞ የአምስተኛ ሜካናይዝድ ክፍለ ጦር ሁለተኛ ታንከኛ ሻለቃ ነው። በተቋሙ አዲስ የሪፎርም ማደረጃጀት መሰረት ከሁለተኛ ታንከኛ ረጅመንት ወደ ሁለተኛ ሻለቃ ከተቀየረችበት ጊዜ ጀምሮ ካሉት የታንከኛ ሻለቆች በዲሲፕሊን፣ በማኅበራዊ ኑሮ፣ በሥልጠና፣ በግዳጅ አፈዛዘም እንዲሁም በቡድን ስራ የተሻለች ሻለቃ ነበረች። ከራስ በፊት ለሕዝብና ለአገር የሚለውን የመከላከያ ሴት በመላበስ ኮቪድ-19 ቫይረስ ወረርሽኝን ለመከላከል በነበረው ዘመቻ ከክፍለ ጦሩ ግንባር ቀደም በመሆን ከአስር ሺህ ብር በላይ በማሰባሰብ ለባዕከር ከተማ አስተዳደር አስረክበዋል። በዚህም ከሕዝቡና ከመስራሩ ከፍተኛ ናቆትና ክብርም አግኝተዋል። በተጨማሪም ውጊያ ከመጀመሩ በፊት በጥሩ ዝግጅነትና በተለያዩ የሰውና የንብረት ዝግጅት እንዲሁም የአቅም ማጠናከሪያ የተለያዩ ስልጠናዎችን በማድረግ ሙሉ የውጊያ ቁመና የያዘች መሆኗን በክፍለ ጦር ኢንስፔክሽን ወይም የፍተሻና ምልከታ ቡድን በተግባር እየተረጋገጠላት የመጣች የጦር ክፍል ናት። ውጊያው ሊፈጸም አካባቢ ሻለቃ አመራሮች ለሁሉም ሻምበላ አመራሮችና መቶ አመራሮች የውሃ ታጣቂ ኃይል ሊያጠቃን ይችላል። ስለዚህ ሁላችንም የሰው ኃይላችንና መሳሪያችንን በተጠንቀቅ በማቆየት በውሃ ታጣቂ ኃይል ሳንቀደም የበላይነት ማግኘት አለብን በማለት የማንቂያ ትእዛዝ ይሰጡ ነበር። በጥቅምት 24 2013 ዓ ም የትግራይ ልዩ ኃይልና ሚሊሻ እንዲሁም ከመከላከያ የከዱ የሥራዊት አባላት በጋራ በመሆን በመከላከያ ሥራዊት ላይ ድንገተኛ ውጊያ ሲከፍቱባቸው የሻለቃው አመራሮች ፈጥነው የታንክ ምድብተኞችና ሹፌሮች ወደየታንኮቻቸው ታንኮቻቸው እንዲገቡ እና የተሰጣቸውን ቀጠና እንዲይዙ ማድረግ በውሃ ታጣቂ ኃይል ላይ ከፍተኛ ምት በማሳረፍ የውሃ አታጣቂ ኃይል ሙትና ቁስለኛ እንዲሆን በማድረግ ካምፑን እንዳይቆጣጠር አድርገዋል። እንዲሁም የተረፈውን አንገቱን በማስደፋት ተደራጅቶ እንዳይዋጋና እንዲበታተም በማድረግ ከፍተኛ ገድል ፈጽመዋል። የውሃ አታጣቂ ኃይል የሶስተኛ ታንከኛ ሻለቃ ስድስት የሃምሳ አምስት ታንኮችን ተቆጣጥሮ በያዛቸው ታንኮች ተንቀሳቅሶ ተኩስ እየከፈተ ወደ ሌሎች ሻለቆች ማጥቃት ለመሰንዘር ሲንቀሳቀስ የውሃ አታጣቂ ኃይል የማረካቸውን የወገን ታንኮች ሁለት ታንክ እንዲቃጠሉ የታንክ ምድብተኞች ተቀናይተው የውሃ ታጣቂ ከማረካቸው ውስጥ 255 ታንኮችን በማቃጠል የውሃ ታጣቂ ኃይል እንቅስቃሴ እንዲገጠም አድርገዋል። ሶስት ታንኮችንና አንድ ሪከቨሪ የውሃ ታጣቂ ኃይል ይዞ ለመሄድ ሲሞክር በአክር ኢንዱስትሪ ፓርክ ላይ መልሰው በመቀማት አስቀርተዋል። አንደኛ ሻለቃ ይዛው የነበረው የተኩስ ቀጠና ዝቅተኛ ቦታ በመሆኑ ለመከላከል አመችነት የሌለው ስለነበር የሁለተኛ ሻለቃ ምድብተኞችና አመራሮች ተቀናጅተው ለአንደኛ ሻለቃ ከፍተኛ የተኩስ ሽፋን በመስጠት ሁለተኛ ሻለቃ ወዳለችበት ቦታ እንድትደርስና ተጨማሪ አቅም በመፍጠር የውሃትን ታጣቂ ኃይል ሙሉ በሙሉ ለመከላከል የውሃት ታጣቂ ኃይል ጎንደርና ሌሎች ከተሞችን በቁጥጥር ስር በማድረግ የበላይነትን ለመጎናጸፍ ያሰበውን እቅድ በማኮላሸት ለሀገርና ለተቋም ትልቅ ድጋፍ የሰጠች ጠንካራ የጦር ክፍል ናት። የውሃት ታጣቂ ኃይል በአንደኛ ታንከኛ ሻለቃ ተኩስ ሲጀምር የሁለተኛ ታንከኛ ሻለቃ አመራሮች ቀድሞ ነቅተው ስለነበር የሻለቃዋ የታንክ ምድብተኞች በየታንኮቻቸው ገብተው ለተኩስ ዝግጁ እንዲሆኑ አድርገው ስለነበር የውሃ ታጣቂ ኃይል ወደ ሻለቃዋ መኖሪያ ቤት ለመግባት ቢሞክርም ሊሳካለት አልቻለም። የውሃ ታጣቂ ኃይል ከሌላ ቦታ ማርኩ ባመጣው 155 ሚሊሜትር መድፍ እስከ 21 ቁምቡላ በመተኮስ ሻለቃዋን ለማሸበርና ቦታዋን ለማስለቀቅ ከፍተኛ ጥረት ቢያደርግም በጽናት ተቋቁማ ይዞታዋን አስከብራ ቆይታለች። ከሆመራ ዳንሻ አቅጣጫ በሚወስደው ዋና መንገድ የውሃ አታጣቂ ኃይል ተሽከርካሪም ሆነ የሰው ኃይል ማንኛውንም እንቅስቃሴ እንዳያደርግና ወደ ዳንሻ ሄዶ በአካልም በተኩስም ድጋፍ እንዳይሰጥ የተደራጀ የተኩስ ቅንጅት በመፍጠር አስረውና ከልክለው የውሃ አታጣቂ ኃይልን እንቅስቃሴ መክታት ችለዋል። በተመሳሳይ ከባከር ከተማ ወደ ውሃ አታጣቂ ኃይል ይዞታ በእግር መንገድ በሸክም በአህያና በጋሪ ውሃና ቀለብ ሲያመላልሱ የነበሩትን የህወሓት ታጣቂ ኃይሎች በተኩስ በማሰር የውሃና ቀለብ እርዳታ እንዲቋረጥ በማድረግ የህወሓት ታጣቂ ኃይል ሳይወድ በግድ የያዘውን ቦታ እንዲለቅ አድርገዋል።